ሳልፈልግ ነው የምናገረው። ምክንያቱም ይህን ነገር ስናገር ብዙዎቻችሁ ዳላችሁ ያስ ብላ ማወቅ አለብኝ ማወቅ አለብኝ እንዴ፣ አኩርፋይን አሁን በጣም በቃ ያስጠላው ምናምን ነበር የመሰለኝ። ቆይ እንዴ እነኚህ ልጆች እኮ ገና ልጅነት አልጨረሱም። ማርያምን፣ ሁለቱም እላይተኞች፣ ሁለቱም አልሸነፍባይ፣ ሁለቱም ተናዳጆች። እና በጣም እየሳኩን የጨረስኩት ትንት ነው ማለት ነው። ማለት አሁን ሀይሚ ቡታጅራ ልትሄድ አይደለም፣ ውሸቷ ነው። መጨረሻው ካያችሁት እየሳቀች ነበረ። እና እሱ ሂጅ ይለኛል አይለኝም እያለች እየጠበቀች ነው። አስባችኋል? አንድ ቀን ብቻ አክሮፎኛል ብላ እንዴት እንደተናደደች ማለት ነው። እና የሰው ልጅ እኮ ግጭት ይኖራል። አንዱ መሸነፍ አለበት። ሶ ብሩኬ ደግሞ ይናደዳል። የሚናደደውን እሷ የእሷ አፍቃሪዎቹ መጥተው ይሆናል። እሱ እሷ የሌለ ሆኖ ማየት አይፈልግም፣ አይደለም ማየት ማለት ነው መስማት አይፈልግም። የእውነት የለም እላችሁ እና እሱ ዝም በማለት ነው መልስ የሚመልሰው። ይሄ አይደለም ሀይሚ፣ ኦዲየንስ ራሱ ያውቃል። ሶ ይሄንን ባህሪው ወይ ጸባዩ ካወቀችው አኮረፍከኝ ስልክ ዘግሀብኝ ምናምን ብላ እንደዚህ መሆን የለባትም። የምትመልሳቸው መልሶች እንትን ሊሉ ይችላሉ። ይህን ልጅ አሁን በብዙ ነገር ነው በረዮ ከረዮ ብላ አስቀርተዋለች አይደለ ዱባይ። አሁን ደግማ ደግሞ ፕራንክ አደረገችው። ሌላ ጥፋት አጥፍት አጠፋ አሁንም እንደዚህ ቡታጅራ ሊሄድ ነው ስትለው ይዩት በእሱ ቦታ ሆናችሁ ስሜቱን የእውነት ይዩት እና፣ በጣም ነው የሚደብረው፣ በጣም ያነድዳል። ና ሀይሜ ግን አንቺ የተመታሽ እና ልጁ ታይታይ ፍቅር እኮ ነው እንደዚህ የሚያደርጋቸው። ልጅነትም አለ ፍቅርም አለ። እና ሲቀጥል ሀይሜ ቡታጀራ ልትሄድ አልነበረም፣ ውሸቷ ነው። ቡታጀራ ልትሄድ አልነበረም እንዴ አትሄድም የትም አትሄድም እሱን ጥላ? ኧረ በስመ አብ ለአንድ ቀን እንዲያኩርፎኛል ብላ ቡታጅራ ትሄዳለች? እናንተ ስታስቡት አትሄድም፣ ውሸቷ ነበረ። እሱም ያው እንደማይሰጣት ነው እና እና ይመቻች ማርያምን። ሁለቱም ለተኞች ናቸው እኮ ግን ቢሆንም አንዳቸውን ይሸነፋሉ። እና ደስ የሚለው ነገር ይሄ ነው። አሁን ያው በመጨረሻ ድረስ በመጨረሻ እሷ ተሸንፋለች። ሁሌ እሱ ነው የሚሸነፈው፣ እውነቱ ለመናገር ሁሌ እሱ ይሸነፋል። አሁን የተናደደበት እንትን እኮ አልተናገሩም፣ የተጣሉበትን አልተናገሩም ዝም ብለው። ኧረ ካሜራ እኮ እናንተ አንዳንድ ቦታ እያየሁ ነበር። እንደተጣሉ እንዴት እንደምታውቁ አላውቅም፣ በምን እንደምታውቁ አላውቅም። እና እሷ ትንሽ እንትንም ሂስትሪ ያርጋለች ቲክቶክ ታይም ለቃ ነበረ በሱም ይሆን አላውቅምና እናንተ እኮ በስማም ኮሜንታተሮች በምንም አታመልጡም፣ በምንም ማለት ነው። ሶ ነገ ደግሞ በፍቅር ሆነው ይመጣሉ። አምሬ ልሾል ቡታጅራ አትሄድም ልትሄድ ነው አይደል? ሚለው እንትኑ ግን ደግሞ አትሄጂም ብሏታል። ነገሮቹ ፈተው ታርቀው ነገ በደስታ ይመጣሉ። የምር እና ፍቅር እንዲ ነው። አንዴ ደስታ አንዴ ጠል አይ